አንድ አምላክ በሚሆን በአብ ወልዶ መንፈስ ቅዱስ ስም፣ ግንቦት 12 በዚች ቀን በኢየሩሳሌም ሀገር ወደሚኖር ነቢይ ዕንባቆም የመላእክት አለቃ ሚካኤልን እግዚአብሔር ላከው። እርሱም የማሳውን እህሎች ለሚያጭዱ ምሳ ሊወስድ ወዶ ተሸክሞ ሳለ ቅዱስ ሚካኤልም ዕንባቆምን ምግብ እንደተሸከመ በአናቱ ፀጉር ይዞ ወደ ባቢሎንም አገር አድርሶ ዳንኤል ወዳለበት የአንበሶች ጉድጓድ አስገባው። ዳንኤልም ከዚያ ምግብ መገበው ዳንኤልንም ከዚያ ምግብ መገበው። ከዚህ በኋላ ዕንባቆምን ከምግቡ ጋር ወደ ይሁዳ ምድር መልሶት ወዲያውኑ እህሉን በሚያጭዱ ዘንድ ቆመ። ስለዚህም ለከበረ መልአክ የመላእክት አለቃ ሚካኤል በየሆሩ ሁሉ መታሰቢያውን እንድናደርግ ቤተክርስቲያን መምህራን አዘዙን። አማላጅነቱም ከእኛ ጋር ይኖር ለዘላለሙ አሜን። አርኬ ሰላም ለህላዌከ፣ ዘምሷ አብ መቅደስ ከመታይርግ እየ ጸሎተ ቅዱሳን ጢሳ ሐፍረተ መስቀል ወልድ ዓመት አገሰ የተራአይ በድንጋፄ የተራአይ በድንጋፄ እንዘታንቀ አዱ ነፍሰ ሚካኤል አድነን ከዋታት ከርሰ በዚህች ምለት ሃይማኖቱ የቀና የንጉስ በእደ ማርያም ልጅ የኢትዮጵያ ንጉስ እስክንድሪያ የእረፍቱ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን አሜን። አርኬ በእንተ እለ የወረሱ ህይወት ፍጡራን አኮኑ ለሊከ ፍጡር ሚካኤል መላኩ ለእግዚአብሔር በዘተ አርፍ ነፍሱ ለእስክንድር ህንጽሎቱ በሰባዊ መብረተላ ወክብር ከመምሃይደረ ከአነፀ በምር በዚህች ዕለት የዓለም ሁሉ መምህር የሆነ ክቡር አባት ዮሐንስ አፈወርቅ አረፈ። ይህም አባት የእስክንድርያ ሀገር ሰዎች ወገን ነው። የአባቱም ስም አስፋኒዶስ የእናቱም ስም አትናሲያ ነው። እንዲህም እጅግ ባለጸጎች ነበሩ። ይህንንም ልጃቸውን በመልካም አስተዳደግ አሳደጉት። ትምህርትንና ጥበብንም ሁሉ አስተማሩት። እርሱ ወደ አቴና ሂዶ በመምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በእውቀቱ ከብዙዎች በላይ ከፍ ከፍ ብሏልና፣ ከዚህም በኋላ ገና በታናሽነቱ መነኮሰ። የዚህንም የኃላፊውን ዓለም ጣዕም ንቆ ታወ። ከእርሱም ቀድሞ በዚሁ ገዳም ቅዱስ ባስሌዎስ መንኩሶ ነበር። በአንድነትም ተስማምተው ብዙ ትሩፋትን ሰሩ። ወላጆቹም በሞቱ ጊዜ ከተውለት ገንዘብ ምንም ምን አልወሰደም፣ ለዴዎችና ለምስኪኖች ሰጣ እንጂ። ከዚያም በመንኩስና ሥራ በመጠመድ ፍጹም ገድልን እየተጋደለ ኖረ። በዚያም ገዳም ሶሪያዊ ጻድቅ ስሙ ሶሪያዊ ጻድቅ ሰው ስሙ ሲሊኮስ የሚባል መነኮስ ነበረ። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበር። በአንዲት ሌሊትም ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስንና ዮሐንስን አያቸው። ወደ ዮሐንስ አፈወርቅ ገብተው ጴጥሮስ መክፈሻ ሰጠው፣ ወንጌላዊ ዮሐንስም ወንጌልን ሰጠው። እንዲህም አሉት በምድር ያሰርከው በሰማይ እየታሰረ ይሆናል፣ በምድርም የፈታው ደግሞ በሰማያት የተፈታ ይሆናልና በውስጥህ መንፈስ ቅዱስ ያደረበ አዲስ ዳንኤል ሆየ ክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልከናል እወቅ እኔም የመንግስተ ሰማያት መክፈቻ የተሰጠኝ ጴጥሮስ ነኝ ሁለተኛውም እኔም በመጀመሪያው ስብከቴ በከበረ ወንጌል ቃል አስቀድሞ ነበረ እያልኩኝ ይህም ቃል በጠጣት ላይ የእሳት ሰይፍ የሆነኝ ዮሐንስ ነኝ ለአንተም ከክብር ባለቤት ጌታ ኢየሱስ ዘንድ ወገኖች ምእመናንን በቀናች ሃይማኖት ታሳድጋቸው ዘንድ እውነተኛ አእምሮ ደግሞ ሰጥቷሃል ጻድቅ ሲሲኮስም ይህንን ራይ ባየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀ። ከዚህም በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላዩ ወርዶ አደረበትና ብዙ ድርሳናትን እና ተግሳጻትን ደረሰ። ዲያቆን ሆኖ ሳለም የቤተክርስቲያን መጻሕፍትን ብሉያትን እና ሐዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደ በረር ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያየው ደንግጦ በምድር ላይ ወደቀ። መልአኩም አራያውን ለውጦ እንደ ሰው ሆኖ ታየው። ወዳጅ አዲስ ዳንኤል ሆይ አትፍራ፣ ተነሳ አለው። የቅዱስ ዮሐንስም ልቡ ተጽናንቶ ጌታ፣ አንተ ማነህ? ግርማህ አስፈርቶኛል እና አለው። የእግዚአብሔር መልአክም ትሰራው ዘንድ የሚገባህን ነግር ወደ አንተ የተላክሁነኝ አለው። አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ ቃልህ ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳል እና እልፍ አይላፋትን ትምህርትህን ተቀብለው ትእዛዛትህን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉ እና በእግዚአብሔር መንግስትም ውስጥ የጸና የብርሃን አምድ ትሆናለህ እና እነሆ የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል ከእርሱም ጋር ሁሉም ካህናትን እና ዲያቆናትን በየማይረጋቸው የሚያዝን ማድረግ እግዚአብሔር የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም አለው። ከዚህ በኋላ ያመላክ ለአባፍ ፊላትያኖስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾመው አዘዘው። በማግስቱም ሊቀጳጳሱ መጣ ከእርሱ ጋርም ካይናት አሉ። ይህንን ቅዱስ ዮሐንስንም ይዞ ቅስና ሾመው። የቁስጥንጥንያ ሊቀጳጳሳትም ባረፈ ጊዜ ንጉሥ አርቃዲዎስ ልኮ አስመጥቶ ቅዱስ ዮሐንስን በቁስጥንጥንያ ላይ ሊቀጳጳስና ሾመው። አባቶቻችን ሐዋርያት እንደሚያደርጉት በሊቀጵስናው ስራ ላይ ጸና። ሕይወትነት ባላቸው ትምህርቶችና ተግሳጾች ህዝቡን ሁል ጊዜ የሚያስተምር ሆነ። ከኤጲስቆጶሳትም ሆነ ከመንግስት ወገን ህግን የሚተላለፉትን ሁሉ ይገሳቸዋል። ማንንም አይፈራም፣ ፊት አይቶ አያዳላም። የንጉስ አርቃዲዎስ ሚስት አውዶክስያንም ገንዘብ ወዳጅ ስለሆነች የአንዲት ድሃ መበለት ቦታዋን በግፍ ወሰደቻች። መበለትም ወደ ቅዱሽ እንድትመታ ንግስት አውዶክስያ ቦታዋን እንደነጠቀቻት ነገረችው። እርሱም የድሃዋን ቦታዋን መልሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግስተ አውዶክሲያን ለመናት። እርሷ ግን እምቢ በማለት አልታዘዘለችለትም ነበር። ወደ ቤተ ክርስቲያን ገብታ ስጋውን ደሙን እንዳትቀበል አውግዞ ለያት። ቁጣንና ብስጭትንም ተመልክታ ስለ ክፉ ስራቸው ከሹመታቸው እርሱ የሻራቸውን እንዲቀ ኤጲስቆጶስ አሰበሰበች። እነርሱም ንግስቲቱን ስለ ተቃወመ ስደት እንደሚገባው በእርሱ ላይ ተስማምተው ጻፉ። እርሷም አጥራከያ ወደሚባል ደሴት ሰደደችው። ከዚያም በደረሰ ጊዜ የዚያች ደሴት ሰዎች በክፉ ስራ ጸንተው የሚኖሩ ክህዲያን ሆነው አገኛቸው። ቅዱስ ዮሐንስም አስተማራቸው፣ ገሰጻቸው፣ በፊታቸው ስላደረጋቸው ድንቆች ታምራት ወደ ቀናች ሃይማኖት አስገባቸው። የሮሜ ንጉሥ አኖሬዎስ እና ሊቃ ጳሳቱ የዮናክዲዮስ ስለ ቅዱስ ዮሐንስ ስደት በሰሙዬ እጅግ አዘኑ። በንጉስ አርቃዲዎስ ላይም በመቆጣት እንግዲህ እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህ ከክፉ ስራ ተጠብቅ፣ ትእዛዞችንንም ተቀበል ትእዛዛችንንም ተቀበል። የከበረ ዮሐንስን ከስደቱ ካላስመለስከው በአንተና በእኛ መካከል ሰላም አይኖርም። መልእክታቸውንም በአነበበ ጊዜ እጅግ አዝነ። ሚስቱንም አግዶ ልኮ ቅዱስ ዮሐንስን ከስደቱ መለሰው። በተመለሰ ጊዜ የቁስጥንያ ሰዎች በመመለሱ ታላቅ ደስታ አደረጉ። ከጥቂት ቀኖች በኋላም ንግስቲቱ ወደ ክፋቷ ተመልሳ ሁለተኛ ወደ አጥራ ያደ ሴት ሰደችው እና በዚያው አረፈ። ንጉስ አኖሮስና ሊቀጳጳሳት የሆና ክዲዎስም በሰሙ ጊዜ መልእክትን ላኮ። ሊቀጳጳሳቱም የከበረ ዮሐንስን ከስደቱ እስከምትመልሰው ድረስ ስጋውና ደሙን እንዳትቀበል አውዶክሲያን አወገዛት። ከዚህ በኋላ የከበረ ዮሐንስን ይመልሱ ዘንድ ንጉስ ላከ፣ ግን ሞቶ አገኙት። ስጋውንም ተሸክሞ ወደ ቁስጥንተኛ ከተማ አደረሱት። የከበረ ዮሐንስን በተሰደበት ሀገር እንዳረፈና ስጋውንም ወደ ቁስጥንጥንያ ከተማ እንዳመጡ ወደ አባ ዮናክዲዎስ መልእክት ጽፈው አስረዱት። ሁለተኛም የሮሜ ሊቀጳጳሳት ወደ ቤተ ክርስቲያን ገብታ ስጋውና ደሞን እንዳትቀበል ልኮ አውደክሳን አወግዛት። እየለመነችውም ስምንት ወር ያህል ኖረች። በብዙ ልመናም ፈጣት። ነገር ግን ጭንቅ በሆነ ደዌ እግዚአብሔር አሰቃያት። የአጸኗት ዘንድ ገንዘቧን ለባለመድኃኒቶች ጥበኞች እስከሰጠች ድረስ ግን አልዳነችም። ወደ ቁስጥ ቅዱስ ዮሐንስ መቃብርም ሄዳ በእርሱ ላይ ያደረገችውን በደል ይቅር ይላት ዘንድ እየሰገደች እና እያለቀሰች ለመነች። እርሱም ይቅር አላት ከደዌዋን ፈወሳት። ጌታችንም ከስጋው ታላላቅ ድንቆችን ታምራትን ገለጠ። ስለ እርሱም እንዲህ ተባለ። በአንዲት ዕለትም ከንጉስ አርቃዴዎስ ጋር ተቀምጦ ሳለ ንጉሱ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳኝ ለምናሃለሁ ይህም ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል ወንጌላዊ ማቴዎች ቅዱስ ድንግል እመቤታችን ማርያምን የበኩር ልጇን እስከ ወለደች ድረስ ዮሴፍ አላወቃትም ስለምን አለ ወንዶች ሴቶችን እንደሚያውቋቸው ዮሴፍ አወቃትን አለው የከበረ ዮሐንስም ንጉሥ ሆይ እንዲህ አትበል እንዲህ አንተ እንደምትለው አይደለም የከበረች ድንግል እመቤታችንስ የክብር ባለቤት ጌታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜ የእርሱ ህብረ መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበር በንጹህ ብርሌ ውስጥ ውሃ ቢጨምሩ ጊዜ ውሃ መስሎ እንደሚታይ ወይም ጠጅም ቢጨምሩ ያንኑ መስሎ እንደሚታይ ወይም ከውስጡ በተጨመረው ቀይም ቢሆን ቀልቶ እንደሚታይ ቅጠልያም ቢገባበት ቅጠልያ መስሎ እንደሚታይ፣ ድንግልም በሆዷ ውስጥ የልጇን መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበር። እንደ ሮማን አበባ የምትቀላበት ጊዜ እንደ ናርዶስም የምታብለጨለጭበት ጊዜ ስለ አለ የለመለመ ቅጠል የምትመስልበትም ጊዜ አለ። ከወለደች በኋላ ግን አልተለወጠችም እና ዮሴፍ በአንድ ቀድሞው ዮሴፍ በአንድ በቀድሞው ሕብረ መልኳ ተወስናለት መልኳን ተረዳ ማለት ነው አለው። በዚያን ጊዜ በንጉስ አዳራሽ ውስጥ ከወርቅ የተሰራ የእመቤታችን አምላክን የወለደች ድንግል ማርያምን ስዕል ነበረችና፣ አፈወርቅ ፈወርቅ፣ ዮሐንስ ልሳነ ወርቅ፣ ዮሐንስ አፈበረከት ዮሐንስ፣ መልካም ተናገርክ የሚል ቃል ከእርሷ ወጣ። ንጉሱና ከእርሱ ጋር ያሉት በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። በዚያን ጊዜ ንጉሱም አዝዞ ወርቅ ሰሪ አስመጥቶ ለከበረ ዮሐንስ የወርቅ ልሳን አሰርቶ ለሚያየው ሁሉ መታሰቢያ ምልክት ሊሆን አምላክን ከወለደች ከእመቤታችን ከድንግል ማርያም ስል ዘንድ ሰቀለው። ቅዱስ ዮሐንስም ከእያች ቀን ወዲህ ልሳነ ወርቅ ብሎ ጠራው። አፈወርቅም ተብሎ እስከ ዛሬ ተጠራ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማርን፣ በረከቱም ከኛ ጋር ትኑር ለዘላለም አሜን። ሰላም ለዮሐንስ ንታብድረ ስደተ የሚሳፍተ በግፍ የሚሳተፍ በግፍ መፍቀሪ ተነዋይ ንግሥተ እምናፉሁ ዘወፃ ሰሚኦ ግዘተ

ቅዱስ መስቀል የታምሩ የተአምር በዓሉ። በዚህች ቀን በኢየሩሳሌም ሀገር በጎልጎታ ላይ ከፀሐይ በልጦ የሚያበራ ብርሃን የከበረ መስቀል መገለጥ ሆነ። ይኸውም ለኢየሩሳሌም አባ ቄርሎስ ኤጲስ ቆጶስ ሆኖ በተሾመበት በታላቁ ቆስጠንጢኖስ ልጅ የሚያንሰው የሚያነሳው ቆስጠንጢኖስ ዘመነ መንግስት ነው። መገለጡም የሆነው ከቀኑ በስድስት ሰዓት ነው። የመስቀሉን ብርሃን የፀሐዩን ብርሃን ሸፍኖ በግልጥ እየታየ እስከ ዘጠኝ ሰዓት ቆየ ሰዎችም ሁሉ ያዩት ዘንድ ከቦታው ሁሉ ይወጡ ነበር አባ ቄሮስም እንዲህ የሚል መልእክትን ወደ ንጉሥ ቆስጠንጢኖስ ሲልክ ንጉሥ ወይ እወቅ አስተውል በከበረ አባት በጻድቁ ቆስጠንጢኖስ ዘመን እንደ ከዋክብት መስቀል በሰማይ ታየ ሁለተኛም በዘመኑ በቀራንዮ ላይ የብርሃን መስቀል የፀሐይንም ብርሃን ሸፈነው ይህ ክብር ባለቤት የሆነ እስከ ጌታችን ኢየሱስ ክርስቶስ መቃብርና እስከ ደብረ ዘይት ተዘረጋ አለው። ሁለተኛ በዚህ ደብዳቤ እንዲህ አለው። ንጉሥ ሆይ ከከፋችና ከረከሰች ከአሪወስ ሃይማኖት ተጠበቅ። የሚያምኑበትም የሚያምኑበትንም አትቀበላቸው፣ ምንም በምንም አትሳተፋቸው። ከዚህ በኋላ አባ ቄርሎስ የከበረ መስቀል በተገለጸበት ቀን በዓልን አደረገ። እርሱ በስውርና በግልጥ ለሚመጣብን ጠላት ተዋክተን የምንድንበት የጦር መሳሪያችን ነውና በጸና እምነት የምንማጸንበት ጊዜ ለእግዚአብሔርን በመስቀሉ ላዳንን በከበረ ደሙ ለፈሳሽነት ላነጻን ምስጋና ይሁን። ዛሬም ከሚጣላን ሁሉ ይጠብቀን፣ ይቅርም ይበለን ለዘላለም አሜን። ሰላም ሰላም በቃላሚን እብዛ አስተራየ ይሆን ላይ ለጎልጎታ መስቀል እንዘይ ሰማያ በነፍሱ እለት አድኖ ወሳይል ቄርል ወሰ ኤጲስቆጶ ዘኢየሩሳሌም ደወል በውስተ ግጻዊ አፍ አለዛቲ በዓል። በዚች ዕለት የሰማይታት የሆኑ የዲያቆን ሚናስ እና የስቲፋኖስ መታሰቢያቸው፣ በረከታቸው ከኛ ጋር ይኖር ለዘላለም አሜን። አባታችን ያሬድ የማቱሳላ አባት፣ በዚች ቀን የመላለኤል ልጅ የአዴድ የዕረፍቱ መታሰቢያ ነው። የአዴድን 162 ዓመት ኑሮ ሄኖክን ወለደ። ሄኖክም ከወለደ በኋላ 800 ዓመት ኖረ፣ ወንዶችንና ሴቶች ልጆችን ወለደ። መላው ዘመኑንም 962 ዓመት የሆነው በዕለት ዓርብ በሶስት ሰዓት አረፈ። ለየምስጋና ይሁን። የቅድሞ ቤቶችን በረከታቸው ከኛ ጋር ትኖር ዝላል። አቡነ ተክለ ሃይማኖት ፍልሰታቸው በዚህ ቀን የመነኮሳት ሁሉ አለቃ ሐዋርያና ሰማይት የታላቁ መምህር የክቡር አባታችን ተክለ ሃይማኖት የሥጋው ፍልሰት ሆነ። የፍልሰቱን ምክንያት በሃምሳ ስድስት ዓመት ከዋሻ ውስጥ ወደ አነጹለት መቃብር ያፈልሱታል ብሎ እግዚአብሔር የነገረውን ዘመን በደረሰ ጊዜ፣ ያን ጊዜም ተአምር ተደርጎ ውራን አዩዋን ካሶችም ተስተካከሉ። ይህም በወራሴ የመንበሩ በአባስ ቀያዝ ዘመን ዋና ዕለቱም ግንቦት 12 ነው። ጊዜ ለእግዚአብሔር ምስጋና ይሁን። እኛንም ተጋዳይ በሆነው በጸደቁ በአባታችን አቡነ ተክለ ሃይማኖት ጌታን ደስ ባሰኙት በቅዱሳን ሁሉ ጸሎት ይማረን።

ዓለም በሙሉ ግንቦት 12 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ዮሐንስ አፈወርቅ የዓለም ሁሉ መምህር አቡነ ተክለ ሃይማኖት ጻድቅ ፍልሰታቸው ቅድስት እናታችን ክርስቶስ ሰምራ ቃልኪዳን የተቀበለችበት አባ አብርሃም ዘደድርባኖስ ቅዱስን አቁም ነቢይ እስክንድር ንጉሥ ኢትዮጵያ ቅዱስ መስቀል የታምር በዓሉ አባታችን ያሬድ የማቱሳላ አባት ቅዱስ ሚናስ ዲያቆናት ወርሃዊ በዓላት ቅዱስ ሚካኤል ሊቀ መላእክት ቅዱስ ማቴዎስ ሐዋርያ ቅዱስ ቴዎድሮስ ምስራቃዊ ሰማይት አቡነ ሳሙኤል ዘዋልባ ቅዱስ ዲሜጥሮስ እናንተ የምድር ጨው ናችሁ። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልተወረስ አይቻላትም መብራትም አበርተው በእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል በቤት ሳሉ ላሉት ሁሉም ያበራል መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ዛቅረብኩ መሀሌት አዘኪረ አይላ ምለት ጸዱ ከዘልፈ ለላ ነብ ተወከፍ ዘንድ መጽሐፍ አንተረሳይ ከጊዜ ወፃዴቃ መበለት ውቁፍ ምላብ ምላአብኦ ቦላን ዘተርፈ ነቢያት ቅዱሳን

እንደ ተቀበልህ ለሁል ጊዜ የሚያገለግሉ ኃይላት መላእክትን እያሳሰብ ወደ ችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግእዝ ወደ አማርኛ የተረጎመውን አለንባቡን በእርጋታ መንፈስና እና በተመስጦ ሕሊና ያዳመጠ በደለኛ ሁሉ የምታስምር የጌታ እናቱ